ቢያንስ ሶስት ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት፣ መጠበቅ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ፣ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴንም እነግራችሁ በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን አንችልም። መታገስ ይገባል። የኛም አካል እስኪያድግ ልንጠብቀው ይገባል። አይዞ፣ በርታ፣ ደግሞ ይህችን አስተካክላት እያሉ ራስንም ቢሆን መታገስ፣ እስኪያፈራ ወዲያው ቸኩሎ አይ እንግዲህ እኔ አንድ ወር ሞከርኩ አልተስተካከሉም፣ እንግዲህ ይቅርብኝ ማለት አይደለም። ለራስም ታጋሽ መሆን ያስፈልጋል። እኛንም ቢሆን ብንወድቅም እያነሳን፣ ብንንሸራተት እየደገፍን፣ ራሳችን ራሱ ልንታገሰው ይገባል። በስህተቱ እንዲቀጥል ሳይሆን እንዲበረታ፣ ለራሳችሁም ይቅርታ ማድረግ አለባችሁ። አጉሊ ቅርታ አይደለም። አይዞህ ትደርሳለህ፣ በእግዚአብሔር ኃይል ትደርሳለህ እያሉ ራስን ማበርታት ያስፈልጋል። አሁን ካልተለወጥኩ አለ ማለት ሶስተኛ ዳተኞች አትሁኑ ግን ተብለናል፣ ፈጥነን መወሰን አለብን። ግን ለውጡንና ፍሬውን ቶሎ አንጠብቅ ነው። ሶስተኛ የኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ ከጸለይንለት የማይስተካከል ሰው የለም። ሕሊናውም ይመለሳል፣ ክፋ አመል ሁሉ ይስተካከላል። ዲያብሎስ ብቻ ነው የማይስተካከለው። ስለዚህ መታገስ ማለት ነገሮች እስኪፈጸሙ ጊዜያቸውን መጠበቅ ማለት ነው።